የመንገድ ላይ ፕሮግራማችን ላይ ደርሰናል። እንግዲህ እስኪ ማእዳ ልጠይቃት አንድ ጥያቄ። ብዙ ጊዜ መንገድ ላይ ወንድማችን መረቶቻችን ወንድሞቻችን የተለያዩ ጥያቄዎችን ያነሳል እና የማይተኛ እንስሳ ምንድን ነው ብትባይ፣ ምን ትመልሻለች? ማይተኛ እንስሳ እንቅልፍ ማይተኛ ማለት ነው። ምን ሊሆን ይችላል? ይህ ጥያቄ ነው። መንገድ ላይ አንዳንድ ሰዎች ይደናገጣሉ። ድንገት መንገድ ላይ ይዘሽ ኢንተርቪው ስታደርጊያቸው ነው የሚመልሱትም ምን እንደው ይወዛገባሉና፣ ሰው እንዳትኝ ነው። እንደዛ ስለ እንስሳ ነው የምናወራው። የአላህ ፍጥሮች እኮ እኛ ልንቆጥራቸው አንችልም። ከነፍሳት ጀምረ ከግዙፍ እንስሳዎች አሉና እስኪእንግዲህ ከባድ ነው፣ በጣም ከባድ ነው። ምክንያቱም ከምናውቃቸው የማናውቃቸው ስለሚበልጡ በትክክል የብስ ላይ ከሚኖሩ ባህር ውስጥ የሚኖሩ በጣም ስለሚበዙና ምናልባት ምናልባት አዞ እስኪ አይደለም፣ ትክክል አዞ አዞ አዞ። እንግዲህ እስኪ ወንድማችን ምን እንደሚመልስ አብረን ብነስ አይሻልም? ላጓጓሸንችን ነው የተወሰነ በቃ፣ ወደ ዑመሬ ወደ መንገድ ላይ ፕሮግራማችን እንሸጋገራለን። አብራችን ቆዩ። መልካም ቆይታ ይሆንላችሁ። አሰላሙ አሌይኩም ወረሕመቱ ላህ ታላ ወበረካቱሁ። ሰላም ሰላም፣ እንደምን አላችሁ፣ እንደምን ከረማችሁ፣ እንደምን ሰነበታችሁልን የተከበራችሁና የተወደዳችሁ የአሱና ቲቪ የአርሒቡ መዝናኛ ተመለካቾቻችን። እንሆ ደግሞ አሁን ከስቱዲዮ ወጣ ብለን ከተወሰኑ የሙስሊም ወንድሞችና እህቶቻችን ጋር ኢስላማዊ ጥያቄዎችን እየተጠያየቅን ፏፈሻለ ጊዜን የምናሳልልፍበት ጊዜ ላይ እንገኛለን። መልካም ጊዜ መልካም ቆይታ እንዲሆንላችሁ የተመኘሁኝ ፕሮግራሙን በመምራት ከእናንተ ጋር ማያደርስላችሁ እኔ የምን ጊዜ ማቅራቢያችሁ አቡ ስሩር ዑመር ኢብኑ ሰዑድ ነኝ። መልካም ጊዜ መልካም ቆይታ ይሁንላችሁ። አሰላሙ አለይኩም ማን እስኪ ወንድማችን እንተዋወቅ ስምህ ማን ይባላል? መርሐባ ተውፊቅ አረቡ ዘይኑ እባላለሁ። መርሐባ የሰኒ ሱልጣን መኩን ይባላል። ተከመጨን እንተዋወቅ። ከገቲ መደረሰ ስኒ ሰልማን ይባላል። እንግዲህ መልካም ፍቃድ ከሆነ አጠር አጠር ያሉ እስላማዊ ቀለል ያሉ ጥያቄዎችን ልንጠይቅ ነው። የመጀመሪያው ጥያቄ ምንድን ምንድነው ለዓለማት እዝነትና ረህመት አድርጎ የዓለማቱ ፈጣሪ አላህ ተዓላ የላካቸው ታላቁ ነቢያችን ሰለላሁ አለይሂ ወሰለም ለሶስተኛው ኸሊፋቸው ለዑስማን ኢብኑ ዐፋን የዳሩላቸው ሁለት ልጆች አሏቸው። በተለያየ ጊዜ ነው የዳሩላቸው። ከልጆቻቸው ውስጥ ሁለቱን ለዑስማን ኢብኑ ዐፋን ደረውላቸዋል። እና ማን ይባላል ስማቸው?

ሮጵያ ሴት ልጆቻቸውን አስታውስና ትመልሰዋል። በአንድ ጊዜ አይደለም የዳሩላቸው፣ በተለያዩ ጊዜዎች ማለት ልጆቻችን

አንበሳ አላህ ሱብሐነሁ ወተዓላ አል-አርሽን የፈጠረው ኢዞሀረ ቁድረት ይሄ ችሎታውን ግልጽ ለማድረግ ነው እንጂ ለዛቱ ለእውነታው መቀመጫ አድርጎ ሊይዘው አይደለም። ማሻ አላህ ከእንከን ነገራቶችና ከጎደሎ ነገራቶች ሁሉ ሙሉ የሆነ መጥራትን የጠራው አላሁ ተዓላ አርሽን የፈጠረው የእሱን ቁድራውን ሀያልነቱን ችሎታውን ለማሳየት እንጂ ቦታ አድርጎ ሊቀመጥበት አይደለም ነው። አላህ እርሽን የፈጠረው ችሎታውን ግልጽ ለማድረግ እንጂ ለሱ ለዛቱ፣ ወይም ደግሞ ለእውነታው ቦታ አድርጎ። ጎበዝ ምን ማለት ነው? ለተመልካቾች በአማርኛ አማርኛው አሊ ረዲ አላሁ አንሁ እንደዚህ አሉ። አርሽን የፈጠረው ችሎታውን ግልጽ አድርጎ ለማሳየት እንጂ ቦታውን ቦታ አድርጎ

የጠራ ጌታ ነው ማለት ነው። ማሻአላ፣ በጣም አሪፍ። ከሁሉም አቅጣጫ ፈጣሪችን ጠራ ማለት ነው። ምራ ነው። ትርጉሙ ምን ማለት ነው በአማርኛ ለተመለካቾች? ጌታችንን በእርግጥ እንደጠራ ከቀይ ከመባል ከግራ ከመባል ከታይ ከመባል ከላይ ከመባል ጠራ ጌታችንን። የመጣልን አላህን ማወቅ በዚህ አይነቱ መልኩ ነው ጌታችንን

ሰንሰለቱ ከያት ቅድማቾቻችን የመጣው በዚህ አይነት መልኩ ነው ነው። ማሻአላህ

እንቅልፍ አይተኛም። ማይገርም ምን ግን ምንድን ነው የማይተኛ እንስሳ? እሺ አሳ ባጭሩ ይሄ እንስሳ ይበላል፣ በለው ግን አይገርምም፣ አይተኛም። አሳኖስ እንደት ነው? ባህር ስለሆነ ትሪ ላይ ታኛ ማለት ነው። ይሄን እንስሳ እሺ፣ ይበላል፣ የሚበላ ነው ቢያንስ ከሚበሉ እሺ፣ ግን አይተኛም። ማሻአላህ አይጥ ነው ያልከው? ምንድነው? እሺ፣ ይሄ እንስሳ የሚበላ ነው። እንደውም በልተህ ታውቃለህ እ እንደው እራት ተኛ። ሌላ ሌላ። እሺ፣ ባህር ውስጥ ነው የሚኖረው። እሺ። ማሻአላህ። ሀሳብ ነው። በትክክል መልሰህ መልሰህ ነው አለ። ወፍም አይተኛም፣ ወፍ አይተኛም። እሺ፣ ግን ይሄ እንስሳ ባህር ውስጥ ያለ ነው። እሺ አላህ አላህ አሳ ናት። እሺ አሳ እተኛ ስለ ነበረን ጊዜ እና ቆይታ እህታችን እጅግ በጣም አድርገን እናመሰግናለን። ኸይሩ አሰላም ዐለይኩም ወረሀመቱላህ ተዓላ ወበረካቱ። ስለ ነበረን ጊዜ እና ቆይታ በጣም እናመሰግናለን። እሺ ጥሩ ጊዜ ጥሩ ቆይታ ነበረ የነበረን። ኸይሩ አሰላም ዐለይኩም እንግዲህ ስለ ነበረን ጊዜ እና ቆይታ በጣም አመሰግናለሁ። እንግዲህ ስለነበረን ነበረን ጊዜ እና ቆይታ እጅግ በጣም ነው የማመሰግነው። መልካም ጊዜ ይሆንልህ።

የተከበራችሁና የተወደዳችሁ የአርሒቡ መዝናኛ ተመልካቾቻችን ለዛሬ ይዘንላችሁ የቆየ ነው። የመንገድ ላይ ጥያቄያችን ያያችሁትን የተከታተላችሁትን ይመስል ነበር። ቀጣይ በሌላ ሳምንት በአዲስ ፕሮግራም በአዲስ የመንገድ ላይ ጥያቄ እስከምንገናኝ ድረስ ኸይሩ ሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ። ውድ የተከበራችሁ ተመልካቾቻችን ተመልካቾቻችን አርሒቡ መዝናኛ ፕሮግራማችንን ስትከታተሉ ነበር። ቆይታ ያደረጋችሁ ጥሩ ቆይታ እንዳሳለፋችሁም አንጠራጠርም። እንግዲህ የተለያዩ ፕሮግራሞቻችን ወደ እናንተ እስካሁኑ ሰዓት ድረስ አሻግረናል። የዛሬ ፕሮግራማችን እንቋጭ። አሁን እንግዲህ ሁሌም እንደምንለው በዚህ ሳምንት ያለው ፕሮግራማችን አለቀ። ቀጣይ ሳምንት ደግሞ በአዳዲስ ቪዲዮዎች በአዳዲስ ፕሮግራሞች የምንመጣ ይሆናል። ሁሌም እሁድ ስምንት ሰዓት ላይ ሪሞታችንን ወደ አሱና ቲቪ አዙረን በጉጉት እንድንገናኝ እንግዲህ ያዳራል ማለት ወዳሉ አዎ። እስከዛ ድረስ የተለያዩ ፕሮግራሞቻችን ምናልባት ካለፏችሁ ዘወትር እሮብ ከምሽቱ ሁለት ሰዓት ተኩል ወይ ደግሞ ሶስት ሰዓት ጀምሮ ይደገማል። እንደዚሁም ደግሞ ከሚስ ጠዋትና ከሚስ ከቀም ስምንት ሰዓት ጀምሮ ይደገማል። ከዛ ባሻገር ደግሞ በዩቲዩብ ላይ ሁሉም ፕሮግራሞቻችን ይጫናሉ። እዛ ገብታችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እንደዚሁም ያሱና ቤተሰብ እንዲትሆኑ እናስታውሳቸዋለን። የዛሬውን ፕሮግራማችንን ቋጭን። ሀሳብ አስተያየቶቻችን በተለመደ ስልካችን በኩል አድርሱን። አሰላሙ አሌይኩም ወራሕመቱላሂ ወበረካቱ።